ሰላምና ጤና በያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን፣ እንደምን አላችሁልን? ከሁለተኛው የዩትዩብ ቻናላችን አዲስ ስፖርት ልዩ በአመሻሹ የስፖርት የመረጃ ሰዓታችን ላይ ዳግም ተገናኝተናል። ስለምታደምጡን ቆይታችሁን ከእኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን እንደተለመደው ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮች እጅግ በርከት ያሉ የዝውውር ጉዳዮችን በዛሬ ፕሮግራማችንም ማንሳታችንን የምንቀጥል ነው የሚሆነው። ፏር ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። ቪዲዮችንን ላይክ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ቆይታችሁን ከእኛ ጋር እንድታደርጉ በአክብሮት ጋብዛለሁ። ውድ ቤተሰቦቻችን ከመሸጋገሪያ በኋላ ተመልስን ስንመጣ እንግዲህ በቀጥታ ወደ ዝውውር ፕሮግራማችን ነው የምናመራው። በባርሴሎና አጀንዳ ላይ ሁለት አዳዲስ ኮከቦች አሉ። የብሉግራናዎቹ ቡድን በመጪው የክረምት የተጫዋቾች የዝውውር ገበያ ትልልቅ ፊርማዎችን ማድረግ ይፈልጋሉ። ባርሴሎና የወደፊቱን ቡድን ለመገንባት ነገሮችን በጥንቃቄ መመልከትም ቀጥለዋል። በኢኮኖሚያዊ አለመረጋጋት ውስጥ ያሉት ብሉግራናዎቹ ሁለት አዳዲስ ስሞችን በማጠናከሪያ ዝርዝሮች ውስጥም አስገብተዋል። የባርሴሎና የክረምቱ ዋና እቅዶች ቲጃኒ ራይንደርስ እና አሊሃንድሮ ግሪማልዶ ናቸው። ክለቡ እንግዲህ የፋይናንስ ውስንነቱንም ስለሚያውቅ ያለፉትን ስህተቶች እንግዲህ መድገም የማይፈልግ ሲሆን አሁን ላይ ግን የቡድኑን የውድድር ደረጃ የሚያሳድጉ ወሳኝ ዝውውሮችን ለማድረግ ነው የሚፈልጉት። ዴኮ ከዚህ የመልሶ ግንባታም ዋና ሰው እንደመሆኑ መጠን ሁለቱም ተጫዋቾች ጥራታቸውን በሜዳ ላይ ቁልፍ ቦታዎችም ሚዛናዊነት ሊኖራቸው እንደሚችል ነው የሚታመነው። የወቅቱ የሚላን ኮከብ አማካይ ራይንደርስ ትልቅ የአካል ብቃት ያለውና በመሃል ሜዳ ላይም የተቃራኒ ቡድኖችን እንግዲህ መስመሮችን ሰብሮ በመግባት ብቃቱን ያሳየ ሲሆን ሁለገብ ተጫዋች መሆኑ ደግሞ አሁን ላይ እያስመሰከረ የሚገኝ ተጫዋች ነው። የ26 ዓመቱ አማካይ ባሳየው ድንቅ ብቃትም ተፈላጊነቱ ቢጨመረም በረጅም ጊዜ ኮንትራቱ ምክንያት ግን የበርካታ አውሮፓውያን ግዙፍ ክለቦች ብዙ ዋጋም እንደሚያስወጣ ነው የሚጠበቀው። በአንጻሩ ግሪማልዶ በጀርመን ውስጥ ከባየር ለቨርኩዘን ጋር በውድድር ዘመኑ በጣም ውጤታማ ከሆኑ የመስመር ተከላካዮች አንደኛው በመሆኑ ልዩ ጊዜን እያሳለፈ ነው። በላማሲያ ያደገ ሲሆን ከክለቡ ጋርም ያለው ስሜታዊ ግንኙነትም በተለይ ደግሞ ክለቡ ያለበትን የክፍያ ችግር ካስተካከለ ግሪማልዶ ለግራ መስመር ጥሩ መፍትሄ ለመሆኑ ስሙ በባርሴሎና ጥንካሬንም አግኝተዋል። ወደ ስፔን የመመለስ ፍላጎቱ እንዳለ ሆኖ አስፈላጊ ሁኔታዎች ከተሟሉለት ድርድሮችም ሊመቻቹ እንደሚችሉ ነው ዘገባዎቹ የጠቆሙት። ሜጀር ሊግ ሶከር ክለቦች ፍላጎታቸው እያደገ ቢሄድም አንቷን ግሪዝማንን ግን በጥርፊያ ውሳኔ ላይ አይደርስም። አንቷን ግሬዝማን ሎስ አንጀለስ ፉትቦል ክለብን ጨምሮ ከበርካታ የሜጀር ሊግ ሶከር እግር ኳስ ክለቦች ከፍተኛ ፍላጎትን እየሳበ ነው። ፈረንሳዊው አጥቂ በአውሮፓ እግር ኳስ ውስጥ እንግዲህ ካሉት ትልልቅ ስሞች አንደኛው ሆኖ የሚቀጥል ሲሆን የተጫዋቹ ብቃት በዩናይትድ ስቴትስ ባሉ ቡድኖችም ከፍተኛ ተፈላጊነት አለው። አሁን ላይ የአሜሪካ ቡድኖች ፍላጎት እየጨመረ ቢሄድም አንቷን ግሬዝማን ስለወደፊት ሕይወቱ የመጨረሻ ውሳኔ ግላድ አደረገም። የአትሌቲኮ ማድሪድ ተጫዋች እስከ 2026 ድረስ ኮንትራት ያለው ሲሆን ከስፔኑ ክለብ ጋርም ባለው ጥሩ ግንኙነት ውሳኔውን እያዘገየ ነው። በዚህ ምክንያት ስለሚቀጥለው እርምጃ ከማሰሙ በፊት የአሁኑን የውድድር ዘመን መጨረሻ ድረስም መጠበቅን ይመርጣል ተብሎ ነው የሚታሰበው። ከቅርብ ጊዜ ወዲህ አንቷን ግሪዝማን በአትሌቲኮ ማድሪድ ቤት ሊቆይ ነው ተብሎ እየተወራ ቢሆንም ከአትሌቲኮ ማድሪድ የቀረበለትን ኮንትራት እድሳት ግን በፍጹም አልተቀበለውም። በአሁኑ ጊዜ ምንም አይነት ምላሽ አልሰጠም። ግሪዝማን አሁን ላይ ሙሉ ትኩረቱ በአትሌቲኮ ማድሪድ የወቅቱ የመጨረሻ የውድድር ክፍል ላይ ነው። የሜጀር ሊግ ሶከር ክለቦች በአንቷን ግሪዝማን ላይ ፍላጎታቸው ከፍ ያለ በመሆኑ ይሄ ወደ ድራ መተስ እስኪያልቅም በትዕግስት ለመጠበቅ ፍቃደኞች ናቸው። አንቷን ግሪዝማን አትሌቲኮን ለቆ እንዲወጣ ማሳመን ቀላል እንደማይሆን ያውቃሉ። ነገር ግን በክረምት ወቅትም ጠንካራ ሀሳቦችን ለማቅረብም ተዘጋጅተዋል። ለዚህም ነው የአንቷን ግሬዝማን የወደፊት እጣ ፈንታም ክፍት ሆኖ የሚቆየው። ወደ አሜሪካ ለመሄድ ዝግጁ የሆነ ቢመስልም ማንኛውም ውሳኔ የሚወሰነው ግን በሚቀጥሉት ወራት ውስጥ በጥንቃቄ ከተመለከተ በኋላ ነው። አሁን ላይ ፈረንሳዊ አጥቂ የመጨረሻ ውሳኔውን እንዳልወሰነ ነው የሚገለጸው። ቤቶ በኤቨርተን ላይ ትኩረቱን አድርጓል ቤቶ ኤቨርተንን የውድድር ዘመኑን በተሻለ መንገድ እንዲያጠናቀቅ በመርዳት ላይ ሙሉ በሙሉ ያተኮረ ቢሆንም ክረምቱ ለአጥቂው ጠቃሚ ነገሮችን ሊያመጣ ይችላል የጊኒ ቢሳው የፊት አጥቂ በአውሮፓ አምስት ከፍተኛ ሊጎች ውስጥም የበርካታ ክለቦች ትኩረትን ስቧል የተጫዋቹ ፈላጊ ክለቦች ከቀጣዩ የዝውውር መስኮት በፊት መረጃዎችን ለመሰብሰብም በቅርቡ የቤቶ ተወካዮችን አነጋግረዋል የ27 ዓመቱ ተጫዋች በኤቨርተን ደስተኛ ነው አሁን ባለበት የፕሪምየር ሊግ ቡድንም ደስተኛ ነው። ይሁን እንጂ ቤቶ ሌሎች አማራጮችንም ለማየት ግን ክፍት ነው። በተለይም አዲስ ፕሮጀክትን መቀላቀል ለሱ የመሪነት ሚና እንደሚሰጠውና በእግር ኳስ ሕይወቱም የበለጠ እንዲያድግም እድል ይሰጠዋል ተብሎ ነው የሚታሰበው። ለአሁኑ ምንም የላቀ ንግግሮች ወይም ደግሞ የመጨረሻ ውሳኔዎች የሉም። ቤቶ ለኤቨርተን ቁርጠኛ ነው፣ እናም አሁን ላይ የውድድር ዘመኑ በጠንካራ ብቃት ማጠናቀቅም ይፈልጋል። ከሰኔ ወር በኋላ ሁሉንም አማራጮች ለመገምገምም ጊዜ ወስዳል። ከቶፊዎቹ ጋር መቆየት ወይም ደግሞ ወደ ሌላ ክለብ መሄድም የመጨረሻ ውሳኔው የውድድር አመቱ ከተጠናቀቀ በኋላ ይወሰናል። በመላው አውሮፓ ተጫዋቹ ላይ ፍላጎቶች እያደጉ በመምጣቱ ቤቶ በመጪው የዝውውር መስኮት ከሚሰሙት ትልልቅ ስሞች አንደኛው ሊሆን ይችላል። የወደፊት ህይወቱ ክፍት ነው። የሚቀጥሉት ጥቂት ሳምንታትም የሚቀጥለው ስራውን ደረጃውንም ለመቅረጽ አስፈላጊ ይሆናል ተብሎ ነው የሚጠበቀው። ነገር ግን አሁን ያለበት ክለብ ኤቨርተንን በክረምቱ ካልቨርት እንግዲህ ዶሚኒክ ካልቨርት ልዊንንና አርማንዶ በሮሃን ማጣቱን ስላረጋገጡ ቤቶን የመልቀቅ ፍላጎት የላቸውም። ኤቨርተኖች በተጫዋቹ ደስተኞች ናቸው። ከነሱ ጋርም ለረጅም ጊዜ እንዲቆይም የሚመኙት አጥቂ ነው። ስለሆነም ክረምት ላይ ከተጫዋቹ ፍላጎት በላይ ኤቨርተኖች በዝውውሩ ላይ ወሳኝ ይሆናሉ ተብሎ ነው የሚጠበቀው። ዩቬንቱስ ከማንቸስተር ዩናይትድ አጥቂ ጋር ተገናኝቷል። ዩቬንቱስ በጁን የመጀመሪያ የዝውውር መስኮት ላይ ራስመስ ሆይላንድን ለማስፈረም ሙከራ ሊያደርጉ ይችላሉ። አጥቂውን በሰኔ ለሚጀምረው የክለቦች ዓለም ዋንጫ ለማምጣትም ዝግጁ ናቸው። ምንም እንኳን ከኮንትራት ጋር በተያዙ ምክንያቶች ዶሻን ቭላሆቪች አሁንም የቡድኑ አካል ሊሆን ቢችልም ሯንዳል ኮሎሞአኒ በጁን ሰላሳ ወደ ፓሪ ሰን ጀርሜን ስለሚመለስ ሌላ አጥቂ ማምጣት ለዩቬንቱሶች ግዴታ ይመስላል። ፉቶ ስፖርት እንደዘገበው ቢያንኮኔሬዎቹ የዴንማርኩን አጥቂ በውሰት ለማምጣት ይሞክራሉ። ናፖሊና ሁለት የፕሪምየር ሊግ ቡድኖችም ራስመስ ሆይላንድን ይፈልጋሉ። ባለፈው ዓመት 16 ጎሎችን በማስቆጠር ጥሩ የውድድር ዘመንን አሳልፏል። በዚህ የውድድር ዘመን ግን መጥፎ ጊዜያትን እያሳለፈ ነው። ነገር ግን ዩቬንቱስ ማንቸስተር ዩናይትድን በውሰት ራስመስ ሆይላንድ እንዲሰጧቸው ማሳመን ይከብዳል። ቱቶ መርካቶ ዌብ እንደዘገበው የእንግሊዙ ክለብ ከአታላንታ ለማግኘት ሰባ አምስት ሚሊዮን ዩሮ እና 10 ሚሊዮን ዩሮ ከፍሏል። አሁን ዩናይትዶች ራስመስ ሆይለንድን ለመሸጥ ተዘጋጅተዋል። ነገር ግን ከአጥቂው ሽያጭ 60 ሚሊዮን ዩሮ አካባቢም ይፈልጋሉ። ዩናይትዶች ሌሎች አጥቂዎችን ለማምጣት የራስመስ ሆይለንድን ሽያጭ ወሳኝ ይሆንላቸዋል። በዩቬንቱስ እና በራስመስ ሆይለንድ መካከል ግንኙነቶች ተጀምረዋል። የዩቬንቱስ ሰዎች በአጥቂው ሙሉ እምነት አላቸው። በተለይም ከሁለት ሲዝን በፊት በአታላንታ ባሳየው ብቃት ምክንያትም ተጫዋቹን ለማምጣት ነው የሚያስቡት። ዩናይትዶች ቀድሞኑ ዝውውሩን ስለሚፈልጉት ለዩቬንቱስ ከባድ አይሆንም። ነገር ግን የማንቸስተር ዩናይትድ ቦርድ ተጫዋቹን በውሰት እስከ 45 እና ከዛ በላይ ወይም 50 ሚሊዮን ዩሮ የመግዛት ግዴታ ባለበት ለመልቀቅም ይፈልጋሉ። ነገር ግን ሁሉም ውሳኔ ያሉት በዩናይትድ እጅ በመሆናቸው ዩቬንቱስና ሌሎች ፈላጊ ክለቦችም መጠበቅ ይኖርባቸዋል ተብሎ ነው የሚታሰበው። ማንቸስተር ዩናይትዶች በቅርቡ ወኪሉን የቀየረውን የመሀል ሜዳ ተጫዋችን ማግኘት ይፈልጋሉ። ማንቸስተር ዩናይትድ ልምድ ያለውን የባየር ሚኒክ አማካይ ሊዮን ጎሬትስካን በውድድር አመቱ መጨረሻ የማስፈረም ፍላጎት እንዳላቸው ነው የሚነገረው። የ30 አመቱ ተጫዋች ከጀርመኑ ክለብ ጋር እስከ 2026 የሚያቆየው ኮንትራት ያለው ሲሆን ቀደም ብሎ የመውጣት ፍላጎት የለውም ሲል ክሪስቲያን ፉልክ ተናግሯል። ማንቸስተር ዩናይትድ ወደ ክለቡ እንዲቀላቀል ማሳመን ይችሉ እንደሆነ መታየቱ አስደሳች ይሆናል። በመሀል ሜዳ እንደሱ ያለ ተጫዋችን ማግኘታቸው ሊጠቅማቸው ይችላል። የ30 አመቱ ሊዮን ጎሬትስካ በአጭር ጊዜ የሚሆን ጥራት ያለው ግዢ ይሆናል። ዩናይትድ የተጫዋቹ የረጅም ጊዜ አድናቂዎችም ነበሩ። እንደ ክሪስቲያን ፎልክ ገለጻ ተጫዋቹ በቅርቡ ወኪሎቹን ቀይሯል፣ እናም ደግሞ አሁን ላይ በቀድሞ ኤጀንሲውም ተወክሏል። ወኪሉ ከፕሪምየር ሊግ ክለቦች ጋር ያላቸው ግንኙነትም በክረምቱ አማካዩ ክለብ እንዲቀይር ማመቻቸት ይችል እንደሆነ ማየት ያስፈልጋል። ሊዮን ጎሬትስካ በውድድር አመቱ መጨረሻ ለቡንደስ ሊጋው ክለብም ቁልፍ ተጫዋች ሆኖ ቆይቷል። ስለሆነም በክረምቱ ከባየር ሚኒክ የሚለቅበት ምንም ምክንያት የለውም። ማንቸስተር ዩናይትድ እሱን ማሳመን ይችል እንደሆነ ግን ወደፊት የሚታይ ነው። ለዩናይትድ ተስፋ አስቆራጭ የውድድር ዘመን ሆኖባቸዋል። በሜዳው ክፍል ሁሉም ቦታ ላይ እንግዲህ የጥራት ጉድለት አለ። በማንቸስተር በክረምቱ ትልልቅ አማካዮችን ማስፈረም የሚጠበቅ ሊሆን እንደሚችል ነው የሚታመነው። የጀርመኑ ኢንተርናሽናል የመሃል ሜዳ በጣም አስፈላጊ የሆነ ነገርን ለቡድኑ ይጨምራል። አማካዩ በአሁኑ ሰዓት በባየር ሚኒክ በአመት 146 ሚሊዮን ፓውንድ የሚያገኝ ሲሆን ደሞዙ እሱንም ለማስፈረም ለሚፈልጉ ክለቦች ሁላ ችግር ሊሆን ይችላል። በ30 አመት ስሙ እንግዲህ ክለቦች ጥሩ የሆነ ኮንትራትን ከመስጠት ይነጋገራሉ። ማንቸስተር ዩናይትድ በሚቀጥለው የውድድር ዘመን ወደ ታላቅነት ለመመለስም ከፈለጉ በክረምቱ አስፈላጊ ማጠናከሪያዎችን ማምጣት ግድ ያለባቸው ተብሎ ነው የሚታሰበው። ኖርዌያዊው አማካይ አስተን ቪላን ሊቀላቀል ነው። አርሰናልና ማንቸስተር ዩናይትድ የሮዘንበርጉን ኮከብ ሴቬሬን ፓንን ለማስፈረም ፍላጎት አላቸው። ነገር ግን አስተን ቪላ የአማካዩን ፉክክር ለማሸነፍ የተቃረበ ይመስላል። አርሰናል ኖርዌያዊውን ድንቅ ተጫዋች ሴቬሬን ፓንን ለማስፈረምም ቅርብ ይመስላሉ። አስተን ቪላ ሁላይ ውድድሩን እየመራ መሆኑ ተዘግቧል። አርሰናሎች የ18 ዓመቱን አማካይ ለማስፈረም ከቀዳሚዎቹ ተፎካካዮች መካከልም ሲሆኑ ማንቸስተር ዩናይትድ እና ዢሮናም ከተጫዋቹ ጋር ስማቸው ተያይዟል። ሴቨሬኒ ፓን ከአርሰናሉ ካፕቴን ማርቲን ኦዴጋርድ ጋር ተነጻጽሯል። እናም ባለፈው የውድድር ዓመትም ለሮዘንበርግ በሁሉም ውድድሮች በ33 ጨዋታዎች 18 ጎሎች አስተዋጽኦችን አድርጓል። ሆኖም ግን ቪላ ሴቬሬኒ ፓንን ለማስፈረም አሁን ላይ ቅርብ ይመስላል። እንደዚ አትሌቲክስ ዘገባ ከሆነ ተጫዋቹ የኡናይ ኤምሪን ቡድን ለመቀላቀል ጉጉት እንዳለው የተነገረ ሲሆን ቪላም ዝውውሩን ለመጨረስ እየሰራ ነው። ሆኖም ግን አስተን ቪላ የሮዘንበርግ ጋር በክፍያ እንዲሁም ከተጫዋቹ ጋር በግል ውል ጉዳይ ላይ እስካሁን ከተጫዋቹ ጋር መስማማት አልቻሉም። ዜናው የወጣው ዩናይትድ ከሴቨሬኒፓን ዝውውር ውጭ መሆኑ ከተገለጸ በኋላ ሲሆን የተጫዋቹ ወኪል ራፋኤላ ፒሜንታ እንግዲህ አሁንም ከቪላ ጋር ለመስማማት እየተነጋገረ ነው። አርሰናል ና ማንቸስተር ዩናይትድ አሁን ላይ ከዚህ ዝውውር ከወጡም አስተን ቪላዎች ዝውውሩን ለመጨረስ የበለጠ ነገሮች ይቀሉላቸዋል በተጨማሪም የክለቡ ዳይሬክተር ሞንቺ ተጫዋቹን በክረምቱ ወደ ዋናው ቡድን የመቀላቀል ፍላጎታቸውን ከአርሰናል ና ማንቸስተር ዩናይትድ በላይ ሀሳባቸው ተቀባይነት እንዲያገኝም አድርጎታል የተባለው ሁለቱ ቡድኖች በክረምቱ የዝውውር መስኮት ከመከፈቱ በፊትም ፊታቸውን ወደ ሌላ ቦታ ሊያዞሩ ነው ሁለቱ አማካዮች ነገሮች እንግዲህ በጥሩ ሁኔታ ከሄዱላቸው የዝውውር መስኮቱ እንደተከፈተ የበርኒንግሃም ከተማውን ቡድን በይፋ መቀላቀሉ አሁን ላይ እርግጥ ይመስላል ተብሎ ነው የሚጠበቀው። የሊቨርፑል ተጫዋች ቢያንስ ሶስት የፕሪምየር ሊግ ክለቦች ሊያዘዋውሩት ፍላጎት አላቸው። የሊቨርፑል ተጫዋች ኮስታስ ሲሚካስ ከበርካታ የፕሪምየር ሊግ ክለቦች የዝውውር ፍላጎትን እየሳበ ነው። የተለያዩ ዘገባዎች እንደሚጠቁሙት የሊቨርፑል የተከላካይ መስመር በዚህ ክረምት ትልቅ ለውጥ ሊያመጣ እንደሚችል የፉትቦል ኢንሳይደር ዘጋቢም ቴቴ ሮኬ ይናገራል። የመሃል ተከላካይና በሁለቱ የመስመር ተከላካይ ቦታዎች ለኤፍኤስጂ ቅድሚያ የተሰጠው ይመስላል። በክረምቱ በግራ መስመር የቦርድ መዙ ሚሎስ ኪርኬስ ወደ አንፊልድ ሊሄድ እንደሚችል በጥብቅ የተገናኘ ተጫዋች ነው። ይሄ ዝውውር ለኮስተስ ሲሚካስ መጥፎ ዜና ሊሆንም ይችላል። እሁድ እለት ሊቨርፑል ዌስትሃምን 2ለ1 ሲያሸንፍ የውድድር ዘመኑ ስድስተኛ የፕሪምየር ሊግ ጅማሮን የሚያደርገው ሲሆን የሚሎስ ኬርኬዝ ዝውውርም እንግዲህ በመርሲሳይድ ጥሩ ተስፋ ለነበረው ኮስታስ ሲሚካስን መጥፎ ዜና ነው። ሰኞ አመሻሽ ላይ የግሪኩ ጋዜጠኛ እንግዲህ ኮንስታንቲኖስ እንደተናገረው ከሆነ ተከላካዩን ለማስፈረም ዝግጁ የሆኑ ቡድኖች ያሉ ከፕሪሚየር ሊጉ ቢያን 3 ቡድኖች ኮስታስ ሲሚካስን ይፈልጋሉ። 100% ኮስታስ ሲሚካስ ከሊቨርፑል ይለቃል ሲልም ነው መረጃውን ያጋራው። ሊቨርፑል በክረምቱ ሚሎስ ኬርኬዝን የሚያስፈረም ከሆነ በእርግጠኝነት ኮስታስ ሴሚካስን ሶስተኛ የግራ መስመር ተከላካይ ነው የሚሆነው። ይህም በአርኔ ስሎት ስር መደበኛ የጨዋታ ጊዜን ለማግኘት በጣም አስቸጋሪ ያደርግበታል። የግሪኩ ኢንተርናሽናል ባለፉት አምስት ዓመታት ውስጥ በአንፊልድ ቡድን 112 ጨዋታዎችን አድርጓል። ከዚህ ቀደም በየርገን ክሎፕ እጅግ በጣም ተፈላጊ ተጫዋች ተብሎም ተነግሮ ነበር። የ የአራት ዓመቱ ተጫዋች በ2020 በ11 ሚሊዮን ፓውንድ የፈረመ ሲሆን ትራንስፈር ማርኬት አሁን ያለው ዋጋ 172 ሚሊዮን ፓውንድ መሆኑን ጠቅሷል። የክረምት የዝውውር መስኮት ሲከፈት የተከላካዩ ትርፍ ማግኘት ከቻሉ ክለቡ ሊለቀ ይፈልጋል። ነገር ግን ተተኪ እስካልመጣ ድረስ ኮስታስ ሲሚካስ ይለቃል ተብሎ አይጠበቅም። ነገር ግን የትኞቹ የፕሪምየር ሊግ ክለቦች ለግሪኩ ኮከብ ፍላጎት እንዳላቸው ግን የታወቀ ነገር እንደሌለ ነው መረጃዎቹ የሚጠቁሙት። ሩበን አሞሪም ከራስመስ ሆይላንድና ጆሹዋ ዘርክዚ አንዳቸውን ማቆየት ይፈልጋል። የማንቸስተር ዩናይትዱ አሰልጣኝ ሩበን አሞሪም በክለቡ ያቆያቸዋል ተብሎ ከጠበቁት ተጫዋቾች አንዱን ለመሸጥ ወስነዋል። ፖርቱጋላዊው አሰልጣኝ የቡድኑ ደረጃን ለማሻሻልና በክለብ ውስጥ ያሉትንም ሁሉንም ቦታዎች ለማሻሻል በዚህ የክረምት የተጫዋቾች የዝውውር መስኮት ወቅትም አንዳንድ ትልልቅ ውሳኔዎችን ለማድረግ ተዘጋጅተዋል። ጊቭሚ ስፖርት እንደዘገበው ማንቸስተር ዩናይትድ አሁን ላይ ጆሽዋ ዘርክዚን በክለቡ እንደሚቆይ ይጠበቃል። ነገር ግን ለራስ መስወይለንድ የሚቀርቡትን ጥያቄዎች ለማዳመጥም ተዘጋጅተዋል። በጁላይ 2024 ከቦሎኛ ዩናይትድን በ36.5 ሚሊየን ፓውንድ የተቀላቀለው ጆሽዋ ዘርክዚ በኦልትራፎርድ ፈታኝ አጀማመርን አሳልፏል። በፕሪሚየር ሊጉ ፉልሃም ላይ ባደረገው የመጀመሪያ የሊጉ የመክፈቻ ግብን ቢያስቆጥርም ለረጅም ጊዜ ብቃቱ ወጥነት የሌለው ነበር። በታህሳስ ወር ዩናይትድ በኒውካስትል ዩናይትድ ሽንፈትን ባስተናገደበት ጨዋታ ለጆሽዋ ዘርክዚ መጥፎ ጨዋታ ነበር። ሆኖም የ23 ዓመቱ ተጫዋች ከሪያል ሶሴዳድ ና ሊዮን ጋር በዩሮፓ ሊግ ጨዋታዎች ላይ ወሳኝ ግቦችን በማስቆጠር ትልቅ መሻሻልንም እንዲሁ አሳይቷል። ዩናይትዶች አሁን ላይ ጆሹዋ ዘርክዚን በክለቡ እንደሚያቆዩት እየተጠበቀ ሲሆን እሱን ከመሸጥ ይልቅ የቡድን አጋሩ ራስመስ ሆይላንድን ለመሸጥ መወሰናቸውን የተዘገበው አሰልጣኙ የጆሹዋ ዘርክዚ ሁለገብነት በተለይም በዩናይትድ 343 ሲስተም ውስጥም ባለው የአጥቂ አማካይ ሚና ላይ ውጤታማ በመሆኑ ቡድኑ ሰፋ ያለ የቡድን ማሻሻያ ሲያደርግ ጠቃሚ እንደሚሆን ነው የሚያምኑት። አሁን ላይ ማንቸስተር ዩናይትዶች ዝውር የዝውውር ዝርዝራቸው ላይ ሊለቅ የሚፈልገው ሆይላንድ እንዲሆን ወስነዋል። በአንጻሩ ሆይላንድ በክለቡ ታግሏል፣ እናም ደግሞ በአሁኑ ሰዓት ምንም አይነት መሻሻል እያሳየ አይደለም። የዴንማርኩ ኢንተርናሽናል አጥቂም ራሱን ለማሳየት በቂ ጊዜና እድል በክለቡ ተሰጥቶታል። ነገር ግን በኦልትራፎርድ የወደፊት እጣ ፈንታው ሊቆይ እንዲገባም የሚያደርገው ምንም ነገር አላደረገም እንደሆነ ነው ዘገባዎች እያሳዩ የሚገኙት። ቤኔፊካ የአካዳሚውን ውጤት ሊመለስ ነው። ፖርቱጋላዊ ወደ ኢትሀድ ከመጣ ጀምሮ በኢትሀድ ስቴዲየም ቁልፍ ተጫዋች ሆነው ቆይተዋል። ነገር ግን መውጣቱ የተቃረበ ይመስላል። ቤኔፊካዎች ለመጪው የዝውውር መስኮት ግልጽ ግብ አለው፤ እሱም በርናርዶ ሲልቫን መልሶ ማምጣት ነው። በአሁኑ ጊዜ በማንቸስተር ሲቲ የሚጫወተው ፖርቱጋላዊ ኮከብ የሊዝበኑ ቡድን ዋና ኢላማ ሲሆን፣ በዚህ ክረምት ፊርማውን እንደሚያጠናቅቁም ተስፋ ይደረጋል። ከፖርቱጋል የወጡ ዘገባዎች እንደሚያመለክቱት የዋና ከተማው ክለብ እስከ 2026 ድረስም ኮንትራት እንዳለው ቢያውቁም የእንግሊዙ ክለብ አማካዩን ለመልቀቅ ብዙ እንቅፋት እንዳይፈጥርም የሚያደርጉበት እድል እንዳለ ያምናሉ። ሲቲ በሚቀጥለው ክረምት በርናርዶ ሲልቫን የሚወጣበትን ሁኔታ እንዲያመቻችላቸውም ያምናሉ። በቤኔፊካ የወጣት ቡድኖች ደረጃ የወጣው በርናርዶ ሲልቫ ወደ ሞናኮ ከመዘዋወሩ በፊት ራሱን በመጀመሪያ ቡድን ውስጥ መመስረት አልቻለም። ነገር ግን ከሞናኮ ወደ ሲቲ ካመራ በኋላ የፔፕ ጓርዲዮላ ሲቲ ቁልፍ ሰውን በመሆን ራሱን እያሳየ ቆይቷል። ሆኖም የ30 ዓመቱ ኮከብ ሁሉንም እንግዲህ ነገር ወደ ጀመረበት ክለብ እንዲመለስም ሊያሳምኑት እየሞከሩ ነው ሲል መረጃውን የፖርቱጋል ሚዲያዎች ዘግበዋል። የፖርቱጋሉ ክለብ በአዲሱ የክለቦች የዓለም ዋንጫ ተሳትፎ ምክንያትም ከፍተኛ የገቢ ማሻሻያ እንዲያደርግለት ይጠበቃል። ይህም ለበርናርዶ አይነት ዝውውር ምቹ ይሆናል። በተጨማሪም በበርናርዶ ቡድን ለማጠናከር ባላቸው ታላቅ እቅድ መሰረትም በአህጉር አቀፍ ውድድርም የበለጠ ለመወዳደር አቅም ይሰጣቸዋል ተብሎ ነው የሚጠበቀው። ባየር ሚኒክ ለፕሪምየር ሊግ ተጫዋች 70 ሚሊዮን ዩሮ አዘጋጀ። በአስተን ቪላ እያበራ ያለው ተጫዋች በ70 ሚሊዮን ዩሮ ወደ ባየር ሚኒክ ሊያመራ ይችላል። ሞርጋን ሮጀርስ ከአስተን ቪላ ጋር ምርጥ የውድድር ዘመንን እያሳለፈ ነው። ይህም በአህጉሪቱ ባሉት ግዙፍ ክለቦች አንዱ በሆነው ባየር ሚኒክ ሳይስተዋል አልቀረም። ከፕሪምየር ሊግ አዳዲስ ባለተሰጦዎች በማግኘትም ሁልጊዜም የሚታወቀው የጀርመኑ ቡድን በማጥቃት ያጫወቱ ባሳየው ቀጥተኛ ተሳትፎ የውድድር ዘመኑ ጥሩ ከሚባሉ ተጫዋቾችም አንዱን ለማስፈረም ዝግጁ ይመስላሉ። የ ሃያ ሁለት ዓመቱ ሮጀርስ በእንግሊዝ እግር ኳስ መድረክ ላይ አስደናቂ ቁጥሮችን ማሳየት ችሏል። በዚህ የውድድር ዓመት ለቪላ 14 ጎሎችንና 12 አሲስቶችን በዚህ ሲዝን ማድረግ ችሏል። በማጥቃት ላይ ያለው ሁለገብ ብቃት፣ ተከላካይ ክፍሉን ሰብሮ የመግባት ብቃቱና የመጨረሻው የሜዳ ክፍል ላይ የሚያሳየው ብቃት የኡናይ ኤምሬ ቡድን ቁልፍ ተጫዋች ሚናንም እንግዲህ ያጠናክሮለታል። ተጫዋቹ በሜዳው ክፍል ላይ እንግዲህ ትልቅ በስለትን ያሳያል። ይህም ወደ ከፍተኛ የአውሮፓ ክለቦች እንዲዘዋወርም ያደርገዋል። በጀርመን የባየር ሚኒክን ፍላጎት ከምንም በላይ ነው። የባቫሪያኑ ቡድን ሮጀርስን ወደ ቡድናቸው ለመጨመርም ከፍተኛ ዋጋ ለመክፈል ፍላጎት ያላቸው ሲሆን ወደ ሰባ ሚሊዮን ዩሮ የሚጠጋ ዋጋ እያዘጋጁ ነው ተብሏል። በአሊያንዝ አሬና የሞርጋን ሮጀርስ የፊርማ የሙኒክ ቡድንን ወደፊት ለማጠናከር ላቀዱ አዲስ ፕሮጀክትም ተስማሚ ይሆናል። የአስተን ቪላ ቦርድ ተጫዋቹ ድንቅ ብቃት እንዳለው የተረዱ በመሆናቸው ለመልቀቅ ፍላጎት ባይኖራቸውም ሙኒክ የሚያቀርበው ዋጋ ግን እምቢ ለማለት ከባድ ሊሆንበት እንደሚችልም ጭምር ነው መረጃዎቹ ያመኑት። ፋብሪሲዮ ሮማኖ ከማንቸስተር ዩናይትድ ለመልቀቅ የተዘጋጁ ሁለት ተጫዋቾችን ተናግሯል። ማንቸስተር ዩናይትድ በክረምቱ የዝውውር መስኮት ከሚጨናነቁ የፕሪምየር ሊግ ቡድኖች አንደኛው እንደሚሆን ይጠበቃል። በዚህ ዓመት ያሉበት ቦታ በውጤታማነቱ ለሚታወቀው ክለብ አስከፊ ይመስላል። በክረምቱ በዚህ ቡድን ውስጥ ትልቅ መልሶ ግንባታ እንደሚካሄድም ነው የሚጠበቀው። የዝውውር ዜና ኤክስፐርት የሆነው ፋብሪዚዮ ሮማኖ አሁን ስለ ዩናይትድ ወቅታዊ መረጃን አውጥቷል። ሁለቱ ተጫዋቾቻቸው ክለቡን ሊለቁና ጣሊያናዊውን ጋዜጠኛ እንዳለው ግብ ጠባቂ ቶም ሂተንና ተከላካዩ ጆኒ ኢቫንስ በውድድር አመቱ መጨረሻ ማንቸስተር ዩናይትድን ሊለቁ ነው። ፋብሪዚዮ ሮማኖ ሲናገር ቶም ሂተንና ጆኒ ኢቫንስ ሁለቱም ከማንቸስተር ዩናይትድ በውድድር አመቱ መጨረሻ ሊለቁ እንደሆነ አረጋግጧል። የማንቸስተር ዩናይትዶች ቡድንም ትልቅ ለውጥን ለማድረግ ተዘጋጅተዋል። ዩናይትዶች ሁለቱንም ተጫዋቾች ክለቡን እንዲለቁ ማድረጋቸው ብዙም አያስደንቅም። ክለቡ በዚህ ክረምት አዲስ ግብ ጠባቂና አዲስ የማል ተከላካይ ለማስፈረም የወሰነ በመሆኑ ለሁለቱ ተጫዋቾች ፉክክር ለማድረግም ከባድ ይሆናል። የ39 ዓመቱ ቶም ሂተን እና የ37 ዓመቱ ጆኒ ኢቫንስ ሁለቱም በውድድር ዘመኑ መጨረሻ ላይ የሚገኙ ሲሆን ዩናይትዶች በክለቡ የወደፊት እጣ ፈንታ የሌላቸው ተጫዋቾችን በመልቀቅ የደሞዝ ክፍያን ለመቀነስ እየፈለጉ ነው። የፕሪምየር ሊጉ ግዙፍ ክለብ በዚህ ክረምት በወጣት ባለተሰጦች ላይ ኢንቨስት ለማድረግ ወስነዋል። እናም ሁለቱም ከላይ የጠቀሱ ተጫዋቾች ደግሞ ከክለቡ ፍልስፍና ጋር አይጣጣሙም፣ ስለሆነም ከዩናይትድ ጋር ይለያያሉ። በተጨማሪም ሁለቱ አንጋፋ ተጫዋቾች ከውድድር ዘመኑ ማብቂያ በኋላ ራሳቸውንም ከእግር ኳስ ሊያገሉ እንደሚችሉ ጭምር ነው በርከት ያሉ ግምቶች እየወጡ የሚገኙት። ሪያል ማድሪድ በክረምቱ የቀድሞ ተጫዋቹን ሊመለስ ይችላል። ሪያል ማድሪድ በጣም ለተጨናነቀ የክረምቱ የተጫዋቾች የዝውውር ገበያ እያዘጋጁ ነው። ሪያል ማድሪድ በክረምቱ የተከላካይ መስመሩን ለማጠናከር ያልተጠበቀ አማራጭን ማጤንም ጀምሯል። እሱም ማሪዮ ጊላ ነው። በአሁኑ ሰዓት በላትሲዮ የሚገኘው ስፔናዊው ተከላካይ በማሬንጌው ክለብ ራዳር ላይ በድጋሚ ብቅ ማለት ችሏል። በተለይም የነጮቹ ስፖርት አስተዳደር ዋና ኢላማ ሆኑ ለታየው የቦርንመዝ ወጣት የማል ተከላካይ ዲን ሁጅ ሰንደር ድር ላይ ችግሮች ከተፈጠሩ በኋላ የቀድሞ ልጃቸውን መመኘትም ጀምረዋል። ሪያል ማድሪድ እስከ ቅረበ ጊዜ ድረስም እቅዳቸው ላይ ይህንን ተከላካይ መጨመር አላካተቱትም ነበር። ነገር ግን ሁኔታዎች ተለውጠውባቸዋል። ተጫዋች በጣሊያን ባሳየው ብቃትም ክለቡ የሚያውቀው ተጫዋች ላይ ያለውን ፍላጎት እንደገና ለማደስም አሳማኝ ሆኖ ቀርቧል። በሪያል ማድሪድ የወጣት ቡድኖች ውስጥም ያለፈው ጊላ በሴሪኤ ውስጥ የሚያሳየው እድገት ሁለገብ ተከላካይ በመሆኑ ከአንቸሎቲ ስርዓት ጋርም ሊጣጣም የሚችል ይመስላል። የአራት አመቱ ተከላካይ ራሱን በጣሊያን እግር ኳስ ውስጥ ማሳየት ችሏል። ፍጥነቱና የተለያዩ የተከላካይ ስፍራዎች የመጫወት ችሎታው በቫልዴባስ ቡድን ውስጥም እንደ ቁልፍ ተጫዋችነት እንዲታይ እያደረገው ነው። በተጨማሪም ሪያል ማድሪድ ከተጫዋቹ ከተከላካዩ ሽያጭም 50 በመቶ ድርሻ ያለው ሲሆን ይህም እንግዲህ ተጫዋቹን ለመመለስም ካሰቡ ነገሮችን ቀላል ያደርግላቸዋል። አሁን ላይ የዲን ሁጅሰን መምጣት ውስብስብ የሆነ ሲሆን ከፍተኛ ወጪውን ካለማውጣት ጋር ተዳምሮ የማሪዮ ጊላ ምርጫ በነጩ ቢሮዎች ውስጥም ተፈላጊነት እንዲኖረው ያደርጋል። በአሁኑ ጊዜ ክለቡ የእርሱን መመለስ አስፈላጊ መሆኑን መገምገሙን ቀጥሏል። ነገር ግን ማሪዮ ጊላ የሚለው ስምም በሪያል ማድሪድ አጀንዳ ላይም በጥብቅ ይነሳል ተብሎ ነው የሚጠበቀው። አትሌቲኮ ማድሪድ በፓብሎ ዲባላ ላይ ያለው ፍላጎትን አድሷል። አርጀንቲናዊው የአጥቂ አማካይ የዲየጎ ፓብሎ ሲሞኔ ዋነኛ ፍላጎት ሆኖ ቀጥሏል። አትሌቲኮ ማድሪድ በክረምቱ ከሮማ ጋር ሊለያይ የሚችለው ተጫዋችን ለማስፈረም ቀድሞውኑ እንቅስቃሴ እያደረገ ነው። የአንቷን ግሪዝማን ወደ ሎስ ብላን ወደ ሎስ አንጀለስ ለመሄድ ማሰብን ተከትሎ ሰሞኑን እንግዲህ ተተኪ እየፈለጉ ይገኛሉ። ዲየጎ ሲሞኔ ክለቡ ተተኪው እንዲሁ ፓብሎ ዲባላ ላይ አይኑን ከጣለ መሰነባበቱን ፌጂያስ አስነብቧል። አርጀንቲናዊው ዲያጎ ፓብሎ ሲሞኔ በቡድኑ የአጥቂ ክፍል ላይ ፓብሎ ዲባላን መጨመሩ ትልቅ ተሰጦን ፈጠራንና ጎል ማስቆጠርን ለማስቀጠልም የሚፈልገው መገለጫ ጋር ይስማማል። ዲባላ በአሁኑ ጊዜ በሮማ የሚገኝ ሲሆን በመጪው የክረምት የተጫዋቾች የዝውውር ገበያ ላይ የሚሰራ ልዩ አንቀጽ ያለው ከጁላይ 1 እስከ ጁላይ 31 ድረስም እሱን ማስፈረም የሚፈልግ ቡድን 12 ሚሊዮን ዩሮ በመክፈል መውሰድ ይችላል። ይህም የተጫዋቹን ደረጃ ግምት ውስጥ በማስገባት ትኩረት የሚስብ ነው። ይህ የውል ስምምነት አርጀንቲናዊውን ወሳኝ ተጫዋች ቡድናቸውን ለማጠናከር ለሚፈልጉ ትልልቅ ክለቦችም ማራኪ እድል ያደርገዋል። ፓብሎ ዲባላ ለአትሌቲኮ ፍላጎቱ አዲስ አይደለም። ከዚህ ቀደምም በዲየጎ ሲሞን የተደረጉ ፍላጎቶች ነበሩ፣ ነገር ግን አጥቂው በጣሊያን መቆየትን መርጧል። ሆኖም ግን አንቷን ግሪዝማን ሊተወው የሚችለው ክፍተትን ለመሙላት የቀድሞ የዩቬንቱስ ተጫዋች ወደ ማድሪድ ሊመጣ እንደሚችልና ሊመቻች ይችላል። እንደ ማንቸስተር ዩናይትድና ፓልሜራስ ያሉ ሌሎች ክለቦችም ዲባላ ላይ ፍላጎት ያላቸው በተጫዋቹና በሮኪ ብላንኮቹ አሰልጣኝ መካከልም ያለው የአርጀንቲናውያን ግንኙነትም ተጫዋቹ ወደ አትሌቲኮ እንዲመጣ ሊያዘነብል እንደሚችል ጭምር ነው ግምቶች እየተሰጡ የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ መረጃዎች እነዚህን ይመስላሉ። ስላደመጣችሁን ቆይታችሁንም ከእኛ ጋር ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፎአድ ባሮ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደረግኩኝ። ስላደመጣችሁኝ ደግሞ እጅጉን ከልብ አድርጌ ነው የማመሰግነው። በቀጣይ ፕሮግራሞቻችንም እንደተለመደው ሌሎች አዳዲስ ስፖርታዊ ጉዳዮችን ይዘን ዳግም የምንገናኝ ነው የሚሆነው። ስላደመጣችሁኝ፣ ስለተከታተላችሁኝ ከልብ ከልብ አድርጌ አመሰገንኩኝ። መልካም ጊዜ፣ መልካም ምሽት እንዲሆንላችሁም በአክብሮት ተመኝ።